ሔረዳ ሰውስበው ሰላም ለእናንተ ይሁን። ውድ የጄፔስ ቴሌቪዥን ቤተሰቦች፣ በተለያየ ዓለም ያላችሁ ለሁላችሁም፣ ዛሬ የመሥራች ይዤን የመጣሁት በቴሌቪዥን እንዲሁም በዩቲዩብ ለምታዩ በቲክታክም ለምታዩ እንዲሁም ደግሞ በቤተ ክርስቲያናችን እየመጣችሁ የምትገለገሉ ቅዱሳን ለሁላችሁ ታላቅ ጥሪ ለማድረግ ነው። ዛሬ በፊታችሁ ያለው እግዚአብሔር ረድቶናል። ይኸው እንደምታዩት ነው ፋብሪካ ተገጣጣሚ አዳራሹን ከፋብሪካ ተረክበን መገጣጠም ላይ እንገኛለን። ስራው ትልቅ ነው። እግዚአብሔር በጣም ረድቶናል። በዚህ ሰዓት ጄፕስ ቤተክርስቲያን ከረንትሊ ያለንበት ቻሌንጅ ትልቁ ቻሌንጃችን የቦታ ጥበት ነው እና ያንን የቦታ ጥበት እግዚአብሔር ረድቶን በዚህ እየገነባን ባለው ነው አዳራሽ እንበቀለዋለን። እንደምታዩት የተሰጠን መሬት በጣም ሰፊ ነው። ሰፊ መሆኑ ብቻ ሳይሆን ሎኬሽኑ ኦልሞስት ቦሌ ላይ ነው ያለ ነው። አሁን ከምናመልክበት ማመለኪያ አዳራሽ 200 300 ሜትር ርቀት ላይ ነው ያለ ነው ይህንን ቦታ ለማጽዳት ከዚህ በፊት ወደ አስራ አራት የቀበሌ ቤቶች ነበሩ። እነዚህን የቀበሌ ቤቶች የሚኖሩበትን ሰፈሬም ስለሆነ ተወልጄ ያደግኩበትም ሰፈር ስለሆነ እዚህ ለሚኖሩት የኮንዶሚኒየም ቤት ክፍያ ከፍለን ነው ወደ ኮንዶሚኒየም ቤታቸው እንዲገቡ ያደረግነው። በጣም በደስታ መርቀውን ተመራርቀን ተቃቅፈን የተለያየ ነው። እንዲሁም ደግሞ አሁን ሌሎች የሚጸዱ ያልተለቀቁ ቦታዎች አሉ። እነሱም የካሳ ክፍያ ገንዘብ እንድናዘጋጅ ተጠይቀናል። በርከት ያሉ ሚሊዮን ብሮች እንከፍላለን። ስለዚህ አሁን በያላችሁበት ላላችሁ የኛ የቤተ ክርስቲያናችን ወዳጆች ጥሪ ላደርግ ነው። በፊታችሁ አለ። ማናችሁም ይህንን ቪዲዮ አይታችሁ ቸል እንዳትሉ። ይህንን ቪዲዮ አይታችሁ ቪው ብቻ እንዳይቆጥር፣ ማየታችሁም ብቻ አይደለም የምንፈልገው። እያንዳንዳችሁ እግዚአብሔር በባረካችሁ መጠን አንድም ቀን በእኔ አገልግሎት የተባረካችሁ አንድም ቀን ከዚህ በሚለቀቁ አገልግሎቶች የተጽናናችሁ የተፈወሳችሁ ሰዎች ቸል እንዳትሉ። ምክንያቱም እግዚአብሔርን ቤት የሚሰራው በሁላችሁን። አንዱ ሰይጣን የእግዚአብሔር መንግስት የሚዋጋው እንደዚህ አይነት ሰዓቶች ላይ ሰዎችን ቸልታ ውስጥ በመክተት ነው። ስለዚህ ቸል እንዳትሉ በጌታ ፍቅር ጠይቃችኋል። የትም ዓለም ላይ ያላችሁ በተለያዩ ሲስተሞች የቤተክርስቲያን ጄፒኤስ ቸርች የሚል አካውንት ውጭ ሌላ አካውንቶች የሉንም። ውጭ በአሜሪካን ሀገር ለምትኖሩም ሰዎች እዛ ኦፊሻል የሆነ ላይሰንስ ሆነ አካውንት አለው ዜል አካውንት አለው። ስለዚህ እነዚህን እየተጠቀማችሁ እጃችሁን እንድትዘረጉ ስራው መቆም የለበትም። ተጀምሯል እንደምታዩት አሁን በገንዘባችሁ ብቻ አይደለም በማቴሪያልም ባለፉት ጊዜያቶች በቦታው ላይ ስትልኩልን ነበረ፣ ድንጋይ ስትልኩልን ነበረ፣ ሲሚንቶ ስትልኩልን ነበረ። አሁን ወደ አስር ሺህ ብሎኬት ያስፈልገናል። ብሎኬት የምትልኩልን ሰዎች ከእንደገና ደግሞ ድንጋይ ያስፈልገናል። ምክንያቱም ወዲያው ይህንን አዳራሽ እንደጨረስን እዛ ጋር በምታዩት ቦታ ላይ ይሄ ያልጸዳው ቦታችን ነው፣ እናጸዳለን። የቢውልዲንጋችን ሕንፃውን የአዳራሹ እዚህ ውስጥ እያመለከን ቢሮዎች፣ የሕፃናት መማሪያዎች እዛ መገንባት እንጀምራለን። ግን አሁን ከረንትሊ በፍጥነት ከዛ ከተጨናነቀ አዳራሽ መውጣት ስላለብን ወደዚህ ለመግባት እየሰራን ስለዚህ ሁላችሁን የምመላችሁ ማንም ሰው ቸል እንዳይል እና አገልግሎቱ እንዲቀጥል ይሄ ስራ እንዳይቆም እያንዳንዳችሁ እንድትረባረቡ በዚህ በስክሪን ላይ በማስቀምጥላችሁ የባንክ አካውንቶች በመጠቀም ገንዘባችሁን በመላክ እዚህ ስክሪን ላይ ባለው የቴሌብር የቴሌብር አካውንት ቤተክርስቲያናችን የቴሌብር አካውንት አለ። ቴሌብር አጠቃቀሙ እዚህ ቪዲዮ ላይ ታዩታላችሁ። እዚህ ቪዲዮ ላይ በምታዩት አጠቃቀም በቴሌብር ይህንን የጂፒኤስ አዳራሽ ግንባታ እንድታግዙ እጃችሁን፣ ይሄንን በረከት፣ ምክንያቱም በዚህ በረከት ውስጥ እጃችሁ እንዲገባ እግዚአብሔር ነው እድሉን እየሰጣችሁ ያለው። አይ ደግሞ ኮሚኒኬት ማድረግ እፈልጋለሁ ምትሉ፣ በማቴሪያልም በተለያየ ነገር ፐርሶናልኛን ኮሙኒኬት ማድረግ ለዚህ ለግንባታው አገልግሎት ብቻ የተዘጋጁ ሁለት ስልክ ቁጥሮች አሉ። ይሄው እዚህ ስክሪኑ ላይ በምታቸው ስልክ ቁጥሮች በመጠቀም እየደወላችሁ እጃችሁን እንድታበረቱ በጌታ ፍቅር እጠይቃችኋል ማንም ሰው ቸል እንዳይል። በዚህ ሰዓት ቸል እንድትሉ የሚያደርጋችሁ የእግዚአብሔርን ቤትና የእግዚአብሔርን መንግሥት የማይወደው አጋንንት ነው። ስለዚህ በመካከላችን ብዙዎች እንደሚድኑ እያያችሁ ነው። ሃምሳ ስልሳ ሰባ ሰው ዊክሊ ጌታን ይቀበላል። ብዙዎች ከአጋንንት ስርዓት ይፈታሉ። ለብዙዎች መጽናናት መታጠቅ አርጎናል ጌታ። ስለዚህ ማናችሁም ቸል እንዳትሉ በጌታ ፍቅር እጠይቃችኋል ወዳችኋል በዚህ መልስ ለምትሰጡኝ ሁሉ እግዚአብሔር የጥያቄያችሁን መልስ ይስጣችሁ። ቤቱ የእግዚአብሔር ነው፣ ሁላችሁ ተረባርበን በፍጥነት እንጨርሰው። ወዳችኋለሁ። ይሁን አለ ሆነ።